በኢትዮጵያ በተከሰተው አስከፊ ድርቅ ምክንያት ወደ አስር ሚሊዮን የሚጠጋ ህዝብ አስቸኳይ የምግብ እርዳታ ይፈልጋል። ከእነዚህ ውስጥም ሕጻናት በከፍተኛ ሁኔታ በምግብ እጥረት ተጠቅተዋል። በርቲ ሀዋስ ትባላለች። የሦስት ዓመት ልጇ በምግብ እጥረት በመጎዳቱ ታሞ ሆስፒታል ተኝቷል። ምንም የሚበላ ምግብ ስለሌለን ልጄ ታሟል። ልጆች ትምህርት ቤት መሄድ አቁመዋል። ምክንያቱ ደግሞ ከብቶቻቸው በድርቁ ምክንያት ያለቁ፣ ቤተሰቦቻቸውን እቤት ውለው ይረዳሉ። የኢትዮጵያ መንግስት በተለይ ከድርቁ ጋር በተያያዘ ለረሃብ የተጋለጡትን ስድስት ሚሊዮን ህጻናት ለመታደግ ረዴት ከሚሰጡ ድርጅቶች ጋር እየሰራ መሆኑን ይናገራል። የህጻናት መርጃ በጎ አድራጎት ድርጅት ሰራተኛ የሆነ ሳሙኤል ተፈራ ህጻናቱ በምግብ እጥረት ምክንያት ለበሽታ እንደሚጋለጡ ይናገራል። የተመጣጠነ ምግብ እጥረትና ረሃብ በሚከሰትበት ጊዜ የህጻናቱ የአእምሮ እድገት ይቀንሳል፣ የማሰብ ብቃታቸው ዝቅተኛ ይሆናል፣ እንዲሁም ለበሽታ ይጋለጣሉ። እስካሁን ከ8 ሚሊዮን ዶላር በላይ ለአስቸኳይ የምግብ እርዳታ የሚሆን ገንዘብ ተገኝቷል። ነገር ግን የኢትዮጵያ መንግስትና የተባበሩት መንግስታት ድርጅት አሁንም አንድ ነጥብ አራት ቢሊዮን ዶላር ለዚህ ዓመት ያስፈልጋል ብለዋል። ይህ ገንዘብ የሚያስፈልገውም ምግብ ለማቅረብ ነው። አልኮ ቡልቱም ትባላለች። እርዳታ እየተቀበለች ስድስት ልጆቿን ትመግባለች። We have nothing to feed our children. We don't have drinking water. በድርቁ ምክንያት መንግስት ከሚሰጠን እርዳታ ውጪ ምንም የሚላስና የሚቀመስ ነገር አጥተናል። በቤታችን ውስጥ ምንም የለም። ልጆቻችንን የምናበላው ምንም ነገር የለንም። የምንጠጣው ውሃም የለንም። በኢትዮጵያ እንዲሁም በምስራቅና በደቡብ አፍሪካ አካባቢዎች በድርቁ ምክንያት አስቸኳይ የምግብ እርዳታ ይፈልጋሉ። እነዚህ ሀገራት ድርቁ የአየር ንብረት ለውጥ ባመጣው ኤል ኒኖ የተከሰተ ነው ይላሉ።